ቤቴን ነው ምላችሁ። በህይወቴ እንደዚህ ገጥሞኝ አያውቅም። እግዚአብሔርን ምን መሰላችሁ፣ ማርያምን በቃ ፈጣሪ ያለው ነገር፣ ለናንተ የሰጣችሁ ነገር በምንም ተአምር፣ ምንም ቢፈጠር ምንም አይነት ገደል ቢኖር፣ እመቤቴ ምስክሬ ናት። ምን እንደገጠመ ይላሳያችሁ። ምንም ምንም ከናንተ አስቱ። ጠዋት ላይ መኪና እያሞኩኝ ነበርና ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር አድርጌ እያወራሁኝ ነው። ላይክ በቃ እዚህ ጋር እያያችሁታ። እና ስልክ እያወራሁኝ ምናምን ረሳሁት። አወራሁት ልጁን በቃ እሺ ቻው ምናምን ተባባል። አስቡት፣ ፒስታ ነው ቢያንስ ሶስት አራት ኪሎ ሜትር ሂጅ አለው ማርያምን። ሶስት አራት ኪሎ ሜትር ሂጄ ከዛ ፓርክ አድርጌ ምናምን ደረስኩኝ። ልከፍል ሳወጥ ስልኬ የለም። ከዛ ትዝ አለኝ በቃ ማርያምን። ጥዩ አለው አልኩኝ። በቃ ስልክኝ ከሰርኩ ምናምን ብዬ ዝም ብዬ ነው አልጠበኩም። ስወጣ አስቡት ከሦስት ከአራት ኪሎ ሜትር ሄጄ ማርያምን አገኘው ስልኩ እዙ ቁጭ እንዳለ አስቡት። እኔ እንጃ። በቃ በፈጣሪ ማለት የናንተ የሆነው ነገር ፈጣሪ ለናንተ ብሎ በሰጣችሁ ነገር ላይ ምንም ምንም ማንም ምንም ቢመጣ ቢሞት ሊወስደው አይችልም። ቢያንስ አራት ኪሎ ሜትር እዚህ ጋር ቁጭ ብሎ ስልኩ ያለምንም ምክንያት ደረስኩ። ሳይወርቅ ምናምን ግርም፣ እመቤቴን በጣም ግርም። በቃ ፈጣሪ ያለላችሁ ነገር በህይወታችሁ ላይ ምንም አንዳች ነገር አይጎድልም። እሱ ከሰጣችሁ ነገር ላይ ማንም ምንም ቢሆን ሊወስድባችሁ አይችልም። ላይ ጧት ከቤት ስነሳ በቃ ሰላም ዋለኝ፣ መንገዴን አደራ ብዬ እመቤቴን ይወጣት ግን በቃ እች ነገር ገጥማኝ አስተማሪ በጣም በትልቁ ነው። አስተማሪ ማሬ ነው። እና ምን ልላችሁ ነው እኔ በቃ አሁን የማይመስል ነገር ነው አይደል? ሰው ላምን ይችላል? እንዴት ስልክህን ቁጭ አድርገህ እየሄድ እንዴት ተረፈ ምናምን ልትሉ እንችላላችሁ። አስቡት፣ ሳይወርቅ ምናምን ግን በቃ እሱ ያለው ነገር ማንም ምንም ቢመጣ ሊያስቀረው ምንም ሊወስድባችሁም አይችልም።